ፈጽሞ ዋጋህን ከማይረዱ ሰዎች ጋር ራቅ። ለአንተ ክብር ከሌለው ሰውም ጋር ራቅ። በእናታችሁ በጣም የሚያስፈራ ነገር ነው። አሁን ላይ ያለው ቡራ በጣም በድብርት ስሜት ውስጥ እንዳለ በአካባቢው ያሉ ሰዎች መረጃውን አድርሰውኛል ማለት ነው። አጋጣሚ ሆኖ ቡራና ሀይሚ ይኖሩበት የነበረው አፓርትመንት ወይም የመኖሪያ አካባቢያቸው፣ በአቅራቢያቸው እዛ አካባቢ የማውቀው ሰው ነበር እና የነገረኝ ምንድን ነው ጭራሽ ከቤት እየወጣ እንዳልሆነ አንዴም ወደ ሱቅ ሲሄድ በቃ እንደዚህ እግሩን እያማታ በትካዜ ስሜት ውስጥ ሆኖ ተስፋ በመቁረጥ ውስጥ ነበር የነበረው ብሎ ነው የሆነ ሰው በውስጥ መረጃ ያደረሰኝ ማለት ነው። አያይዞ ምንድን ያለኝ እንደውም ብዙ ኢትዮጵያን ላይ ብዙ ቡራና ሀይሚን ያቸውም ውጭ ነው ተከታይ ያላቸው ብዙዎቻችን እናውቃለን። ታዲያ ልጅ መረጃውን ሲነግረኛለኝ ምንድን ነው ቡራና ሀይሚ የሚባሉት እነዛ በዩቲዩብ ብዙ ተከታይ ያላቸው ብዙ ሰው የሚከታተላቸው፣ ቡራ የሚባለው ምን ሆኖ ነው በጣም ተስፋ ቆርጦ እግሩን እያማታ እንደዚህ እያለ ነው ሲሄድ የነበረው ምናምን ብሎ ነው በውስጥ መረጃ ያደረሰን። በጣም የእውነት ቡራ ያለበት ነገር ያሳዝናል። ይህ ነገር ውሸት ነው እንዳልል ደግሞ ሶስት አራት ቀን ሆኖታል ቡራ በዩቲዩብ ቻናሉ ላይ ከተመለከት ነው ቤተሰቦቹ ከቡታጅራ ሆነው ደጋግመው እየደወሉ ነው። እስካሁን ምንም አይነት መልስን አልመለሰም ይሄ ልጅ ቡራ። እንግዲህ የቤተሰብም ጭንቀት ሆኗል ማለት ነው። እባክህ ቡራ ይህንን መልእክቴን ቪዲዮ የምታይ ከሆነ በተቻለ መጠን ስልክ የሚደውሉልን ሰዎች ስልክ አንሳ ለማለት ነው። እንግዲህ እኛም የምንፈልገው ማለት ነው እንግዲህ የመጨረሻ ቪዲዮን አይተናል። ዳኒ ለሃይሚ የአንገት ሀብል ሲያረግላት ተመልክተናል። በዛም የቪዲዮ ኮሜንት ላይ እንዳለ ሰው ሲል የነበረው ቡራ የኛ አስተዋይ ቡራ የኛ ጥሩ ልጅ ቡራ የኛ ታማኝ ስትየት ነው ያለው አረ ድምፅህን አሰማን ጠፋ ከዩቲዩብም አረባክ ትግስቱን ይስጥ ፈጣሪ ላንተ ግን አንዴ እኒህ እያሉ ብዙ ሰው ኮሜንት ሲያደረጉለት ነበር ታዲያ እንግዲህ ቡራ ያለበት ሁኔታ ይሄ ነው ብለው በውስጥ በዝርዝር ነው የነገሩኝ ከዛም በተረፈ ደግሞ ሌላ ግለሰብ ወደ ቡራ ቤት እያመራ ነው ማለት ነው ይሄም በጣም ጥብቅ መረጃ ተብሎ ነው የተላከልኝ ሀይሚ እዚህ ላይ ነቃ ብላ ይሄ አሁን የምናገረውን ነገር ካለ እንደው መለስ ብላ ነቃ ብላ ካላየች ራሽ የማታስበው ነገር ተፈጥሮ ቡራን ለአንድና ለመጨረሻ ጊዜ ከዚህ በኋላ ከሷ ይለያያሉ ማለት ነው። እውነት የላኩሊ ነገር ራሱ በጣም የሚያስደነግጥ ነው። ሙሉን በዝርዝር አስደምጣችኋለሁ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታ የሚዘንላቸው ወደመጣ ነው፣ ዝርዝር መረጃዎቻችን እናልፋለን የሚገርማችሁ አሁን እንግዲህ ሀይሚና ብሩክ ለየብቻ እንደሆኑ ነው እነዚህ ግለሰቦች የነገሩኝ። ቡራ ቤት ውስጥ ሆኖ ብቻውን የተለያዩ ጊዜያቶች እንደሚያሳልፍ ለትንሽ ጊዜ ብቻ ወደ ውጭ ወጣ ብሎ የሆነች ውሃ፣ እንዲሁም የሆነች ነገር ብስኩት ነገር ገዝቶ እንደሚመለስም ነው መረጃዎቹ የተሰማው። የተለያዩ ጓደኞቹ ለመሄድ ለማግኘት ጥረት ቢያደርጉም ስልክ እያነሳ እንዳልሆነ መረጃው ተሰምቷል። ከዚህ ጋር ተያይዞ ነው እንግዲህ ሱሱ በሆነ ቀን ወደዛ ቤት ስታመራም አይተናል። እዚህ ዩቲዩብ ላይ የምታዩት ግለሰብ ብሎ ነው እንግዲህ የሆነ ሰው መረጃውን ያደረሰኝ ማለት ነው። እንግዲህ ሱሱ የሄደችው ምናልባት ምናልባት ብሩክ ብቸኛ መሆኑን አውቃ ይህንን ጊዜም በመጠቀም እንግዲህ ብሩኬን የራሷ ለማድረግና በችግሩ በተከፋበት ቀን ከጎኑ ሆኛለሁ ብላ እንግዲህ በተቻላት መጠን እንግዲህ ብሩክን ወደ ራሷ ለማድረግ ሩጫ ላይ እንዳለችም ጭምር ነው መረጃው በውስጥ የደረሰኝ ማለት ነው። በዛ በኩል የዳኒ ወዳጅ መስላ ዳኒን የምትፈልግ መስላ በዳኒ የተከዳች እየመሰለች በዩቲዩብ እያየን ነው። ዳኒን ወደው ነበረ፣ አሁን ጥሎኝ ሄደ ከሀይሚ ጋር ሆነ እያለች ጉዳዩን እዛ ጋር ታቀጣጥላለች። ትታያለች ዳኒና ሃይሚም አንድ ላይ እንደሆኑ ጭምር እያደረገች እያስመሰለች ትታያለች። በዚህ በውስጥ ደግሞ ከብሩክ ጋር አሁን በብቸኝነቱ ሰዓት ወደዛ ሰፈር ታይታለች ሲሉ ነው እንግዲህ መረጃውን ያደረሱ ማለት ነው። ሃይሚ አሁን ይህንንም መረጃ ሰምታ ማትነቃ ከሆነ እንግዲህ እሱ እሱ አሁን ባጠመደችው ነገር ብሩክን አንዴ በተከፋበት ሰዓት ወደ ራሷ ካረገች ይሄ ግለሰብ እንግዲህ ድጋሜ ወደ ሃይሚ ላይ ሄድ ይችላል ማለት ነው። እባክሽ እባክሽ፣ ሃይሚ ንቂ ተብሎ ነው ቪዲዮም እየተሰራ ያለው ብዙዎችም ሰው የሚናገራት ለዚህ ነው ማለት ነው። ሃይሚ እንግዲህ የዚህ ሁሉ ሳምንት ያሉት ነገሮች አልበቃ ብሎ ዳኒ ድጋሜ አግኝቶ አታሎ እሷን በጣም እንደሚያከብራት አስመስሎ ተናግሮ የአንገት ሐብል ሲያደረግላት አይተናል ማለት ነው። በጣም ብዙ ሰው በዚህ ቪዲዮ ደንግጧል። ሙሉ ኮሜንቱም እንዳለ ሰውም ሲል የነበረው ቡራ የኛ የዋህ ቡራ፣ የኛ ደግ ልጅ፣ አረ እንደው የጠፋህብን ዳኒ፣ አቃጥሎ ገደለን። ሃይሚስ ቢሆን ምንድን ነው ቆራጥ አቋም የሌላት ብሎ ብዙ ሰው ነው የተናገራት። ከዛም አልፎ በቲክቶክ ፎቶዋን ማይ የሚመገቡ ነገሩ እየዘቀዘቁም የተለያዩ ነገሮች የተናገሯት አሉ። እንግዲህ በዛ በኩል ደግሞ ሆነው ለሃይሚም ቢሆን እንዘንላት። ሃይሚ አሁንም ቢሆን አልነቃችም ግን በተቻላት መጠን እንድንመክራት ከጎኗ እንድንሆን ነው እንጂ የሚያስፈልገው እሷን ማሸማቀቁ፣ መሳደቡ ጥሩ ነገር አያመጣም። ብሩክም እንደዚህ አይነት ነገር አያስደስተውም። እባካቸው የብሩክ ደጋፊዎች የሃይሚን ፎቶ አትዘግዝቁ እያሉ መልእክት እያስተላለፉ ነው የሚገኘው። እንግዲህ ሃይሚ እንደዚህ ለማድረጓ አንዳንዶች በሃይሚ በኩል ምንድን ነው የሚሉት ይሄ ስጦታ ሲሰጣት እሷ ምን ታድርግ? በቃ ለሰው ክብር ስላላት ይህን ስጦታ ሲያረግላት ደንግጣለች። እንደዚህ ወደኋላ ገፋ ነገር እያደረገችውም ያንን ነገር እንዳያረግም ትታገል ትታይ ነበር። ስለዚህ አንገት ሀብሉን ሲያረግላት ብዙም ደስተኛ አልነበረችም፣ ግን ማስቆም አልፈለገችም። ይህ ደግሞ የሚያሳየው ለእሷ የሆነ ሰው ስጦታ ሲሰጣት ከማክበር ነው እንጂ እናንተ እንደምታስቡት በሌላ ነገር ዳኒን እያሰበችው አይደለም። እባካችሁ ሀይሚንም በያንዳንዱ ነገር አታሸማቋት። አሁንም ቢሆን ከጎኗ እንሁንና እንድትነቃ እናርጋት ሲሉ ነው ብዙዎች ቸውን ያስተላለፉት ማለት ነው። ያለው ነገር የእውነት ትንሽ ወሰብሰብ ያለ ይመስላል። እንግዲህ ሀይሚ አሁን ድረስ አለመንቃቷ ብዙዎችን አናዷል። ዳኒ ጉዳዩን እያከረረው እያፈጠነው ነው የመጣው ከሱሱ ጋር ከዚህ በኋላ ምንም አይነት ግንኙነት እንደሌለው አድርጎ ለሀይሚ ደጋግሞ እየነገራት ነው የሚገኘው። ሱሱ ደግሞ እዛ በዩቲውብም እሷም እንደምንመለከታት ዳኒ ከዳኝ እያለች ነው። በዚህ በጓዳ በውስጥ ደግሞ ብሩክ ብቻውን መሆኑን ተገን በማድረግ ሰፈሯ አካባቢም እንደታየች ደረጃዎቹ እየደረሱ ነው ማለት ነው። አረ ሀይሚ ነቃቤ እየተባለች ነው እንግዲህ። ሱሱ አንዴ ብሩክን ከጠቀለለችው፣ ብሩኬ ጸባይኛ ነው፣ የቤተክርስቲያን ልጅ ነው፣ እዛም እንደ ብሩክ አይነት ሰው አይገኝም። እና ሀይሚ ምንድን ነው መንቃት ያቃታት ተብሎ ነው አሁን ድረስ ብዙ ሰው ጥያቄ የሆነበት ማለት ነው። አንዴ ብሩክ ቆርጦለት ወደ ሌላ ነገር በእልህ እሷ እንደምታረገው ከሄደ ጉዳዮች ሁሉ የተበለሻሹ ይሆናል ተብሎም ነው ከወዲሁ የተጠበቀው ማለት ነው። ከዚህ ጉዳይ ጋር በተያዘ ከዚህ ቤተሰብ ጋር በተያዘ ጋሽዬ ትልቅ አደራ ብዙ ሰው እየተናገራቸው ነው ያለው ጋሽዬ ብዬ አብርሽና ሩታን ብቻ ነው እየዳኙ ያሉት አዲስ አበባ መምጣቶትንም ሰምተናል ለምንድ ነው ትንሿ ጨረቃ የሆነችው ሀይሚ ልጆትንስ የማይቆጡት ከብሩኬስ ጋር ለምንድን ነው አስማምተው የማያስታርቁት አሁን እየሄደችበት ያለው ነገር ብዙ ዋጋ ያስከፍላታል እባክዎት ጋሽዬ ከመጡ አይቀር አዲስ አበባም ከሆኑ አይቀር ሀይሚንም የሚቆጡ እያሉ ብዙዎች ጋሽዬንም እየተናገሩ ነው መልዕክትም እያደረሷቸው ነው ማለት ነው ጋሽዬ የሚለቀቁ እያንዳንዱ ቪዲዮ ይመለከተኛል እንኳን ልጆች የሚሰሩት ቪዲዮ አይደለም የለም በነሱ በእነሱ ዙሪያ የተለያዩ ሰዎች ቪዲዮም ሲሰሩ፣ ሁሉም ነገር በስልኬ አያለሁኝ። ስለዚህ ሁሉንም ነገር እያጠናሁ ነው። አብርሽና ሩታን ካስማማው ሁሉ ነገር በእርቅ ካለቀ በኋላ ቀጣይ ጉዞ የሚሆነው ወደ እነ ብሩክና ሀይሚ ነው ሲሉም ተሰምተዋል። ጋሽዬ በሁለቱም ልጆቻቸው ባሉት ጉዳይ ከሰሞኑ ሀሳብ ውስጥና ጭንቀት ውስጥ እንዳሉ በውስጥ የተለያዩ መረጃዎች ደርሰውናል። እሳቸውም በአንደበታቸው በዩቲዩብ ገጽ በተለይ አብርሽ በሚለቀው በተከታታይ ቪዲዮ እየተመለከትን እንገኛለን በብዙ ሰዎች ዘንድ ግግራቸው በምክራቸው ይወደዳሉ፣ ይከበራሉ። የነ አብርሽና የነ ሀይሚ አባት ጋሽዬ ታዲያ ጋሽዬ ደግሞ ደጋግሞ የተናገሩት ፍቅር ማለት የትዳር ጉዞ ማለት ቀልድ አይደለም፣ እባካችሁ ልጆቼ ስለ ሁሉም ነገር ቆም ብላችሁ አስቡ፣ በተለያዩ በሚያጋጥሟችሁ የፍቅር ፈተናዎች የውጭ ሶስተኛ ወገን አታስገቡ ሲሉ ደጋግመው ልጆቻቸውን ገስጸዋል፣ ተናግረዋል። ታዲያ እንግዲህ ብሩክና ሀይሚ የሚሆነው ይሄ ነው። ሃይሚ ሌላ ሶስተኛ ወገን ወደ ፍቅራቸው በማስገባት ዳኒን የተለያዩ ንግግሮቹን በመስማት ዛሬ ላይ ከብሩክ እንድትለያይ ከብሩክ እንድትራራቅ ሆኗል። ያም አልበቃ ብሎ ዛሬ ዳኒ ሃይሚን ወደ ራሱ ለማድረግ ሲሯሯት ተመልክተናል። ብዙዎችም ይህ ነገር አስደንግጧቸዋል። ስለዚህም ነው እንግዲህ ዳኒ እውነትም ሌላ ሴራ ባይኖረው ኖሮ ሃይሚ፣ የመጀመሪያው ጊዜ ሱሱና ብሩክ እንደዚህ ያወራሉ ብሎ በስልክ ካሳየሽ በኋላ ሱሱም ካንቺም ህይወት ርቆ ሁሉንም ትቶ ይቀመጥ ነበር። ግን ዳኒ ሌላ ሴራ ስለነበረው ነው አውቆ ብሩክና ሱሱ እንደዚህ ይሆናሉ ብሎ አንቺን አሳምኖ አንቺን ሌላ ነገር ውስጥ እንድትገቢ አድርጎ ወደ ራሱ ሊጠቀልልሽ የፈለገው፣ እባክሽ ንቂ በማለት አሁን ድረስ ብዙዎች መልእክታቸውን እያስተላለፉ ይገኛሉ። በተለይ ደግሞ አሁን በተለቀቀው ቪዲዮ ብዙ ሰው ነው ያዘነው። እንዴት ዳኒ ሀብል ሲያረግልሽ ዝም ብለሽ ትቀበያለሽ? ምላሽ ውስጥ ምንድን ነው የሚሆነው? ይህ ሰው አንድ ስጦታ ሲሰጥሽ እኮ ከአንቺ ሌላ የሚጠብቀው ነገር አለ። ለምንድን ነው ሀይሚ እማትነቂው? በማለት ብዙዎች በንዴት ሆኖ ኮሜንት ሲያረጉ ተመልክተናል ማለት ነው። እንግዲህ ጠቅለል ባለመልኩ ያሉት ሁኔታዎች የእውነት የጋሽዬ ልጆች ከሰሞኑ ያሉበት ነገር እጅግ ያሳዝናል። ብዙዎችም ይህንን በማስመልከት ነው ጋሽዬ አባትኖት ሁለቱም ጋር ጣልቃ ገብተው የአስማሙ ያስታርቁም ሲሉ የተሰማው። እንግዲህ ፈጣሪ አምላክ ሁለቱም ቦታ ሰላም ወርዶ ሰላም የሆነ ነገር እንድንመለከት ፈጣሪ አምላክ ይርዳል ለማለት እፈልጋለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።